ክብርት ወይዘሮ ሮማን በዙ፣ የክቡር ዶክተር አርቲስት ጥላሁን ገሰሰ ባለቤት፣ ክቡራን የጥላሁን ገሰሰ ቤተሰቦች፣ ወዳጆች፣ ክቡራን የጥበቡ ቤተሰብ፣ ጥሪ የተደረገላቸው እንግዶች፣ ክቡራንና ክብራት፣ ይህንን የትንፋሼ ኮንሰርት በቀጥታ ስርጭት የምትከታተሉ አድማጭ ተመልካቾቻችን፣ እንኳን ለመስቀል በዓል በሰላም አደረሳችሁ አደረሰን። የዛሬው ስብስባችን ተፈጥሮ ያለ ስስት የድምፅ ጸጋን የለገሰችው በኢትዮጵያ የነፃነት ብስራት ዘመን የሶየማ ቀበሌ ለኢትዮጵያ ሙዚቃ ያበረከተችውን የጥበብ አርበኛ ልደት ምክንያት በማድረግ የኢትዮጵያን የማንሰራራት ዘመን በመስከረም ብስራት የትንፋሼን ኮንሰርት ቅኔ ለመካፈል ነው። የክቡር ዶክተር አርቲስት ጥላውን ገሰሰ ልደት እና ትንፋሼ ኮንሰርት ከፋና ሚዲያ ኮርፖሬሽን በሆያ ሆዬና በወራሪው ፋሺስት መውደቅ እና የኢትዮጵያ ነፃነት መረጋገጥ ምክንያት በማድረግ በተዘመሩ መዝሙሮች የተሟሸው የአምስት ዓመቱ ብላቴና ድምፅ ሙዚቃ ማርካው ከአራት አስርተ ዓመታት በላይ የአገር ፍቅርን የሰበከንን ባሴት ያስጨፈረንን የተማረከበትን ሙዚቃ ባይተኬ ብቃቱ ራሱን ሙዚቃን የማረከውን የጥበብ አርበኛ በማስታወስ የትውልድ ማቀጣጠያ ማድረግ ከጀመርን ሶስተኛ ዓመታችንን አስቆጥረናል። ትንፋሼ ኮንሰርት ከፋና ሚዲያ ኮርፖሬሽን ዛሬም እንደ ጅምራችን ሁሉ የጥበብ አርበኛ ጥላሁን ገሰሰን ለማስታወስ ብቻ ሳይሆን በወጋችን እና በሙዚቃችን የጥላሁንን ድምፅ መንፈሱንና ጥበቡ በሕይወታችን እና በኢትዮጵያዊነት ፍቅር ተጽዕኖ መፍጠር እንደምን እንደተቻለ የተዝናናን ታሪክ ለመማርም ጭምር ነው። ጥላሁን ብዙዎቻችሁ እንደምታውቁት ከዘፋኝ በላይ ነበር። እሱ ታሪክ ሰሪ የሀገር ድምፅና የተስፋ ብርሃን ነበር። እነ ጥላ ከለላዬን እነ ጽጌረዳንሽን በውብ ዜማዎች በሙዚቃው ዓለም ሲናኝበት እኛ አድማጮች ደግሞ የጋራ ልምዶቻችንን ደስታን፣ ተስፋንና ጽናትን ተምረንበታል። ሙዚቃው በሚሊዮኖች ልብ ውስጥ እያስተጋባ ትውልዶችን አልፎ በሀገራችን ታሪክ ውስጥ ተወዳጅ ሰው አድርጎታል። የፋና ሚዲያ ኮርፖሬሽን ትንፋሼ ፕሮግራምም የዚህን ታሪክ ቀጣይነት ማረጋገጥ ነው። የጥላሁን አይከዳሽም፣ ልቤና ሰላመካ ያገኔ ዜማዎች በትንፋሼ ለማስታወስ ስናስብ ጥላሁን ሁሌም በደስታችንና በሐዘናችንም በስራዎቹ የቤተሰብ ያክል ቅርባችን መሆኑን በህዝቦች መካከል አንድነትን ሰላምና ፍቅርን ለማጽናት አበርክቶዎቹን በማሳወቅ ጥላ ከላላነቱን ለትውልድ ቅብብሎች መሰረት እያስቀመጥን ነው ለማለት ጭምር ነው። ጥላሁን የመዝሙር ያክል ትንሽ ትልቁ በሚያንጎራጉረው የአስራ ሶስት ወር ጸጋ ዜማው የኢትዮጵያውያንን ወግና ልማድ የኢትዮጵያን የተፈጥሮ ጸጋ ውበት በመግለጽ አስደምሞናል። በዜማዎቹ ውበት፣ በድምፅ ለዛና ጣዕም፣ ባህልና ወጋችንን የአብሮነት ጥበባችንን የትም በምንም ሁኔታ ውስጥ ሆነን ሀገርን ማስቀደምና ማገልገል ኩራት መሆኑን በፍቅር አስተምሮናል። የትንፋሼ ኮንሰርት አላማም በተዝናኖት ውስጥ ስለ ሀገር መስራት ሀገር ማክበርና ማሳወቅን የሁል ጊዜ ስራ ማድረግ አንዱ ምሰሶው ነው። የጥላውን ገሰሰን ሱዳንኛ ቋንቋ እዘየሁም ወይንም ጤና ስጥልኝ ዜማ ስንሰማ ለእኛ ለኢትዮጵያውያን ትርጉሙ ዘፈን ብቻ አይደለም። ሰው፣ ህዝብ፣ ሀገር፣ ጉርብትና፣ ወዳድነት፣ ወዳጅነት፣ አብሮነት መልካምነት የጋራ የሚያደርጉንን መጋራት ራስንና የራስን ማወቅ ማሳወቅና ማሳደግ የሌላውንም ማክበርና ማሳደግ ነው። ዲፕሎማሲ ነው። ስለ ሀገር ልማትና እድገት ከራስ በላይ ለሆነ ኃላፊነት ራስን ማዘጋጀት ነው። ተሰጥኦና ሙያ ለግልና ለምንዳ ብቻ የሚሠራ ሳይሆን ለትውልድ እድገትና ለሀገር አበርክቶ መሆኑን በየትኛውም የሕይወት እንቅስቃሴ ሁሉ እየመዘኑና እያመዛዘኑ ለመራመድ ማስተማሪያ መሆኑ ነው። የፋና ሚዲያ ኮርፖሬሽን ትንፋሼ ፕሮግራም በጥላውን ሕያው ሥራዎች ዛሬን ለነገ እየሠሩ ያሉ ወጣቶችን በማበረታታት ትውልዱን ትላንት ከዛሬ እያስተሳሰሩ በአገር ከፍታ ልክ ማስተዋወቅ ስራ ፈጣሪነትና ስኬትን አሻግሮ ከዓለም ውድድር ጋር ማመሳከር መሆኑን መድረክ ለመፍጠር ታስቦ የተጀመረ ፕሮግራም ነው። ሀሳብ እና ተግባርን አቀናጅቶ ብዛሃነትን ያከበረ አብሮነትን በተዝናኖት ውስጥ ማስተማር፣ ምርጥ ምርጡን እየደመሩ ኃላፊነትን ከሀገር ክብርና ጥቅም ጋር እያስተሳሰረ የሚሰራ ትውልድን ማነቃቃት በመቻልና በማሳካት ውስጥ የአካልም፣ የመንፈስም፣ የሀብትም የሀገር መበልጸግም ቁልፍ ተግባር ማድረግን ማሳወቅ የትንፋሼ የሥራ መርሆች ናቸው። ከአድማጭ ተመልካቾች እንዲሁም ከሁልጊዜ አጋሮቻችን ጋር ሆነን መጀመርም ብቻ ሳይሆን ከፍ አድርጎ ማስቀጠልንም ባህል እንዲሆን እንሰራለን። ለስካሁኑ ጉዞና ለስራችን ስኬት ለተባበራችሁን ሁሉ ፋና ያመሰግናችኋል። ትንፋሼን ትላንት በቀረጻ ጀምረን ዛሬ ወደ ቀጥታ ስርጭት አሳድገነዋል። ነገ ደግሞ የተሻለ ነገር ይዘን እንመጣለን። አብረን ሆነን ጥላሁን የአንድነት ያክብሮት ያትንኩኝ ባይነት